ጉድ! ይገርማል፣ የሰኢዶ ነገር ይገርማል። ይገርማል ሰኢዶ ሜዳ ላይ እንደዚህ ተኝቶ ጫት ሲቅም የታየ ነው ማለት ነው። በጣም ያሳዝናል። እንደ ደግሞ የነ ሰኢዶ ነገር ድራማ ነው እንዴ ወላ ምንድን ነው ብዬም ደግሞ በጣም በጭንቅላቴ ይመላለሳል ማለት ነው። አሁን ድላንድ ይሄ የሄድኩ ነው ብሎ ነበር። ዛሬ ደግሞ በእንደዚህ መልክ ሜዳ ላይ ጫሴቄም ሜዳ ላይ ተኝቶ ሌላ ሰው ነው ቢዶ የሚሰራ ማለት ነው። እንዴት እንዴት ነው እውነት ለመናገር አሳዝኖኛል። አሁንም ደግሞ ይሄ ነገር ድራማ ነው እንዴ ብዬም ደግሞ ግራ ገብቶኛል። እስኪ እንደኔ ግራ ያገባችሁ ካለ ንገሩኝ፣ እውነት ንገሩኝ አሳዝነውኛል በጣም ማለት ነው። አሰላሙ አሌይኩም ወራህመቱላሂ ወበረካቱ ውድና የተከበራችሁ ቤተሰቦቼ እንዴት ናቸው ማናቸው? ሰላማችሁ ብዝት ይባል። ላይክ አርጉኝ ቤተሰቦቼ፣ ሽር አደርጉልኝ ቤተሰቦቼ። ነባር ቤተሰቦች ማለት ነው ውድድ ነው ማረጋችሁ። አዳዲስ የምትመጡ ደግሞ ሰብስክራይ እያረጋችሁ ላይክ አረጋችሁ አበረታቱኝ ማለት ነው። እውነት ለመናገር በቃ የመዳን ባጃጅ ነኝ። አበረታቱኝ ማለት ነው። ወደ ጉዳይ ልመለስና ትላንት ሳይደው ወደ ሶማያ ጋይ ሄድኩናው ያው እዚህ ጋር ዛርሻለሁ እዚህ ጋር ተስተካክሎልኛል ምናምን ብሎ እንደውም ቪዲዮ ሰርቶ ነበር ማለት ነው። ለምን ቪዲዮ በለቀቀችው ሶማያ በለቀቀችው ቪዲዮ በጣም አዝኖ ነበር። ልጄም ታማለች፣ እንደዚህ ሆናለች በቃ ብሎ ተበሳጅቶም ነበር ማለት ነው። ደረሰ ወላ አልደረሰም ብዬ አሁን ገብቼ ቼክ ሲያረግ እንደዚህ ሆኖ ቪዲዮ የሰሩበት ይገኛሉ ማለት ነው። እንግዲህ ይሄ ነገር እንዴት ነው? እውነት ለመናገር እንዴት ነው? እንዴት ነው? እንዴት እንዴት ነው? እውነት አሁንስ እንዴት ነው? ለምንድን ነው አሁን ወደ ኋላ እንዲመለስ ያደረገኝ? ትላንት ሄጃለሁ ብለዋላ፣ መንገድ ላይ ነኝ የሄድኩ ነው ብለዋል። በምንም በምንም እንትን ብዬ እያለ ነበር ማለት ነው። አሁን ደግሞ የቲኬት ብር ስጥሃለው ደሞዝ የደረሰ ነው ምናምን ስለው ሰምተናል ማለት ነው። አሰማቸው ልትኖሩ ትችላላችሁ፣ ያልሰማቸው ደግሞ ሄዳችሁ ማያት ትችላላችሁ። እንግዲህ እንደዚ ስለው ሰማን ማለት ነው። ለምንስ የሰኢዶ ብር አለቀ ወይ ወላ ዲራማ ነው ብዬ። ለምንስ ትላንት ሄድክ? እየሄድኩ ነው ብለዋል። እንደዚህ ነው እንደዚህ እንደዚህ ቦታ እያለ ነበር። ብዙ ነገር እንግዲህ ከምንሰማው የማንሰማው ይበልጣል ማለት ነው። ሁኖ ለመናገር ለምን ቢዚ ነ። ስለዚህ እኔ ያችን ነገር ለምንድነው ያላረጋገጥኩት ብዬ በራሴ ተጸጽቻለሁ። ይሄ ነገር ድራማን ወይ ብያለሁ። ለምንስ ዛሬ እንደዚህ ጨጥቃ የሚሆነው ሜዳ ላይ ተኛ አልገባም አለ። ለምንድን ነው ጎዳና ከጎዳና ተዳዳሪዎች አብሮ ተኛ? ለምንድነስ እዛ ጋር ተገኘ የሚለው ነው። ከጠፋ ሶስት ቀን አራት ቀን ቢሆን ነበር። ትላንት ኖርማን ሰውዬ ትኬት ቆርጫለው እንደዚህ ብያለው የሄድኩ ነው ብሎ ከሀያትም ስንት ነገር ሲያወራ ሳምተናል ማለት ዛሬ ደግሞ በእንደዚህ መልክ ሲገኝ እኔ ምን እንደሆነ አላቅም። የሆነ ነገር መጥቶ እኔ ድራማ ነው ተይተ፣ አንቺ ድራማ ነው ተይተ ይህና ክል አትይዘኝ፣ አትይዘኝ። ስለዚህ እነሱ የሚሰሩ ድራማ ነው ብሎ አለ። እንግዲህ ቤተኛው ለሆን እስቲ በኩም አልተሳውቁም ማለት ሆነ ለመናገር በቃ፣ ለእኔ ራሱ ለእኔ ራሱ ማበረታታት ያስፈልገኛል። ለእኔ ራሱ በጭንቅላት የተመላለሰ ነው የነሱ ነገር ማለት ነው እንዳልሰራ ብዬ እውነት አስጠልቶኝ ማለት ነው። በቃ ለምን ሱመያን ደርሼ በአካል አይቻት አሸንፊያት ወደ ሰይዶ ጋር እንድትሆን አላደረግኩም። ሰይዶጋ ደርሼ ሱመያ እንደዚህ ከጨከንት ተዋት ብዬ እንዳልል በቃ ሩቅ ነው ማለት ነው። እኔ ካለሁበትና እነሱ ካሉበት በጣም ስለሚርቅ ቁጥራቸውም ስለማለቅ በቃ እኔ ራሴ በጣም ሀሳቤ ኮንታክት ሆኖብኛል ማለት ነው። እኔንም የከሮኝ ማለት ነው። ተይ ይሄ ነገር ይቅርብሽ። አዎ፣ ሙሉ በሙሉ ድራማ ነው። አዎ፣ ድራማ አይደለም፣ እውነት ነው። እውነት ነው ብዬ አመኜ ኖር ያለውስ ግን መሀል በመሀል በጭንቅላቴ ይመላለሳል ማለት ነው። ጥሩ አይደለም ማለት ነው። ስለዚህ የምታቁ በትክክል ደስ ይለኛል ማለት ነው። በትክክል የምታቁ ካላችሁ በኮመንት ተሳውቁ። በትክክል ብዙ ልጆች ራስሽን እንዳታጠፊ ድራማ እኮ እየሰሩ ነው የሚሉኝም ልጆች በኮመንት አሉ ማለት ነው። ስለዚህ እኔ ራሴን አላጠፋ። አዎ ራስ ማጥፋት አይታሰብም፣ ወንጀል ነው። አላህ ስብሓና ወተዓላ የፈጠራት ነፍስ ማጥፋት ማለት ከአላህ ስብሃነ ወተዓላ ጋ መጣላት ነው። ይሄ አይታሰብም። ስብሃነላህ። ስለዚህ ራሴን አላጠፋም። ራስሽን እንዳታጠፊ ያላችሁ ልጆች ተቆጠቡ ማለት ነው። ኮመንት ኮመንት አስለ ኮመንት አላነብም ሲል የሆነን ነገር ገብቼ አነባለሁ ማለት ነው። የሰውን ቤት ከሄድኩ እንደዛ ትንሽ ኮመንት ማለት ያ ያለው ማለት ነው። እውነት አላልፉም ስለዚህ፣ አንዳንድ መርስ መርስ ቤጠደውም ሾክ ጥሽ የሚያደርግ ኮመንት አለ ማለት ነው፣ ይኖራል በቤታችሁ ላይ በሰው ቤትም ታያላችሁ። ጥሩ አይደለም። ጥሩ ጥሩ ኮመንት የሚያበረታታ ኮመንት፣ ሲተን ደግሞ ከሆነ መንገድ የሚያስገባ ኮመንት ኮመንት ነው እኮ ሰውን ልክ ማያስገባው ማለት ነው። ስትሳደቡ መያቆስለው ስታበረታቱ የሚበረታው በኮመንት ነው ማለት ነው። ስለዚህ እስቲ ያሳውቁኝ ማለት ነው። እውነት ሳሄዶ ዛሬ ጨሲቄም በፌስታን ነገር ይዞ የሆነ ነገር ሃይላንድ ውሃ መሰለኝ፣ ፔፕሲ መሰለኝ ይዞ አንደዚህ ሜዳ ላይ በቃ እንደኔ ቢጤ ሆኖ ሲተኛ ቁጭ ሲል በቃ እያሳዝናል ማለት ነው። እውነት ለምን ነገሩን እንደበናገር ሰይዶ ጀግና ጎበዝ ጉብዝ ነው። ለምን አንዳንድ ወንድ ቢሆን ረረሰ ጉዳይ ሶስት ቀን አራት ቀር ከፈለጋት ቀለስ ከነ ልጆች ያገደል ትግባ ብሎ ይተው ነበር። እውነት ዛሬም ነገም መደነቅ ያለበት ጀግና ሰኢድ የጀግና ጀግና ነው። አምሳያ የሌለው ጀግና ማንም ወንድ

ፋሲጋ ምንድን ነው ያለችው? ትንሽ ልጅ እኮ ነው። ፋሲጋ አባቴ ጋር ካልደወሽልኝ ማያቃት የለም። ፋሲጋን ማለት ነው። ከናስር ጋር ተጣልታ አባቴ ጋር ካልደወሽልኝ ብሎ አኩርፎ ይሄው ተኝቷል ብላ አለች ማለት ነው። ገና ትንሽ ልየ ልጅ ማለት ነው። ስብሃናላ፣ እንደዚህ የናቸው ልጆች። አሁን ጊዜ ልጆች አባታቸው በጣም ከእናታቸው በላይ እናት ነ የምትለፋ የእናት እንጣማቼ ነው ሚያውቁ በኋላ ላይ ልጆች ትዳር ሲይዙ ልጅ ሲያደርሱ ሴትም ከሆነች ወንድም ከሆነ በኋላ ላይ ነው ሲያጥቡ። ገና በለጋ እድሜ ያሉ በጣም ይመኑን አባታቸው ነው ሚያዳሉት፣ አባታቸው በጣም ይወዳሉ ያሁን ጊዜ ልጆች ማለት ነው። ስለዚህ ይህንን እንደሚሉ እርግጠኛ ነኝ። ይሄንን ቪዲዮ አይቶ ማለት ነው። ይህን አክል ይሄን አክል ደክሞ ይሄን አክል ወጥቶ ይሄን አክል ወርቶ ውሳም በመሸሽ ይህን አክል ደክማለች ይሄን አክል ሆናለች። ግን የቱ ጋ ነው ኪሳራ? ልጆቿ ጋ ኪሳራ ነው። የሳ መንከራተት ልጆቿ ጋር ቦታ አይኖረውም። ለሳ መትከም ይዛ አሁን ደክማት አዝላ አንዳን አዝላ አንዷን አቅፋ የተንከራተቻችሁ፣ ምንም ለልጆቹ መስሎ አይታያቸው። የወደፊት ማለት ነው ልጅ አድጋል። የነገ ቃል እንሻአላ አድጎ ግን እናታችን ለፍተሽ አገር ለአገር ወስተሽን አሳድገሽናል አይሉም። ከአባታችን አሸሽተሽ ለብቻችን አሳድገሽ አባታችን እንደዚህ አደርገሽ ምንም ጥርጥር የለውም፣ እንደዛ ይለታል ማለት ነው። ስለዚህ ሰይዶ የዛሬ ወእኔ በጭንቅላቴ ስለተመላለሰ ነው። ቪዲዮም ሰራለው አላልኩም ነበር፣ አጋጣሚ ነው። ውዴቶች ላይክ ላይክ ላይክ አድርጎ ውድድ ውድድ ነው ማረጋችሁ። የነበረን ቆይታ ጨርሰናል። ቀጣይ አዳዲስ ነገር ሲመጣ ደግሞ ከያችን እንላለን። ኢንሻአላህ ኢንሻአላህ አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድድ ውድድ ውድድ አረጋቸዋለሁ ላይክ ላይክ ላይክ ላይክ ግጩ ማለት ነው። ዋሉልኝ ባሉ ባሉ በሉ።